አነሳሱ ባለፈው እንደጠቀስ ነው። በአጅን ወይም ደግሞ ጉልበትን በመደገፍ መሆን ይችላል። ከሱዩድ ስንነሳ፣ ከመጀመሪያው ተሸሁድ ስንነሳ እጃችንን ጉልበታችን ላይ ጭናችን ላይ ጫን ብለ ነው መነሳትም እንችላለን። እጆቻችን ጨብጠን ይዘን ሊጥ እንደሚያቡካ ሰው መሬት ላይ በሱ ተደግፈን መነሳትም እንችላል። ሱመ ነሀደ ቃኢመን ተነስቶ ቀጥ ብሎ ይቁም። <applause> ሙዕተሚደን ዐላ ሲነሳ ጉልበቶቹን ተጭኖ ይነሳል። ይሄ አንድ ቀውል ነው። አይ መሬት ተደግፎ ፊት እንደሚያቦካ ሰው ተደግፎ መነሳት ይችላል ተብሏል። ራፊዐን የደይሂ ከመጀመሪያው ተሸሁድ ሲነሳ እጆቹን ያንሳ። ኢላ ሐድዊ መንኪበይ ከተከሻው ትይዩ፣ አው ኡድነይ ወይም ከጆሮቹ ትይዩ ቃኢለን አላ አክበር። አላ አክበር እያለ አላ አክበር እያለ ስጁድ ሲወረድ፣ ከስጁድ ስንነሳ የአንዳንዱ እንቅስቃሴ ላይ ዚክር መኖር አለበት። ከቆምነበት ጀምሮ ስጁድ ወርደን ግንባራችን እስኪያርፍ ድረስ በዛ መሀል ባለው ተክቢሩ ከተሻለ መኖር አለበት። ካልሆነ ቆመን መጨረስ የለብንም። የቁም ማይክ ተፈልጎ በተለይ ለኢማሞች ለአሰጋጆች ነው ይሄ በተለይ የእውቀት እጥረት ያለባቸው ለተራዊህ ለተሀጁድ ብቻ የሚገቡ እንዲህ አይነት ጉዳዮች ላይ ብዙ ክፍተቶች እየታዩ የቁሙን ማይክ ፈልገው እዚያው ቆመው አላሁ አክበር ብለው የሚጨርሱ አሉ። እነሱ ሳይወርዱ ማሙም ቀድሞ ይወርዳል። አንዳንዴ ደግሞ የታችሁን ፈልገው

ሀያ አራት ደግሞ የተጠላ እጅ እንደዚህ መያዝ የለበትም። ከማ ተቀደም ከአሁን ቀደም እንደተብራራው ስንቆ እጅቱ ጋ መሆን አለበት። እምብርትም ላይ ተብሏል፣ ከእምብርት በታችም ተብሏል፣ ደረትም ላይ ተብሏል። ከሶስት አንዱ ላይ ማድረግ ይቻላል። ደረት ላይ ማድረጉ በላጭ ነው። ወየቅረ አልፋቲሐ ፈቀጥ ሶስተኛና አራተኛ ረካ ላይ ፋቲሓ ብቻ ይቅረሃል። ወይም ቀረአ ቢቀራም ፊሳሊሰቲ ወራቢያ ሶስተኛና አራተኛው ረካ ላይ ሚን ቡሪ ቡሁር ላይ እንደዚሁም አስርም ላይ እሻ ም ላይ ሶስተኛና አራተኛው ረካዓ ላይ ዝያደ ተናኒል ፋቲሐ ከፋቲሐ ተጨማሪ ቲባል ሕያን አንዳንድ ጊዜ ቢቀራ ፈላባሰ ችግር የለውም። በመሰረቱ ከፋቲሐ ተጨማሪ የሚቀራው ዙሁር፣ አስር፣ መግሪብ፣ እሻ የመጀመሪያ የመጀመሪያዎቹ ላይ ብቻ ነው። ከሁለት በላይ ሶስትና አራት ረካዎች ላይ ከመጀመሪያው ተሸሁድ በኋላ ተነስተን ቆመን ሶስተኛና አራተኛ ረካ ላይ ከፋቲሐ ውጭ ይቀራል ወይ በተወሰነ መልኩ ሂላፍ አለብን። መቅራት እንደሚቻል የሚያሳይ ሐዲት መቅራት እንደሚቻል የሚያሳይ ሐዲት አለ። ሁሌ ግን መሆን የለበትም። የመጀመሪያው ረካዎች ላይ ነው። ሁሌ ከፋቲሓ በኋላ ሱራ አንቀጽ መቅራት የሚወደደው፣ ሶስተኛ እና አራተኛ ረካ ላይ አንዳንድ የመንቀራ ችግር የለው አንዳንድ የመንቀራ ችግር የለው። ረዝሞ ማሙሞችን በማያስከትል መልኩ ኢማምና ማሙም በሚሆኑበት ሁኔታ ላይ ሊቱቡት ማ የሚያመላክት ደሊል ስላለ አለ ዳሊከ አኔ ነቢይ ሰለላሁ አለይሂ ወሰለም የነቢ ሐዲስ ላይ ሚን ሐዲስ አቢ ሰዒድን አቡ ሰዒድ ባስተላለፉት ሐዲስ ነቢ ሰለላሁ አለይሂ ወሰለም ሶስተኛና አራተኛ ረካ ላይም ከፋቲሐ ተጨማሪ ይቀሩ እንደነበረ ሚያሳይ ሐዲስ ስላለ አንዳንዴ መቅራት፣ አንዳንዴ ፋቲሐን ብቻ መቅራት ይቻላል። የመጀመሪያ ረካዎችም ላይ እኮ ፋቲሐን ብቻ ከርቶ ማብቃት ይቻላል። ከፋቲሐ ተጨማሪ ያለው ሱና ግን ሁሌ መተው የለበትም። ሁሌ መተው የለበትም።

የተወሩክ አቀማመጥ አርባ አካባቢ ኢፍትራሽ ነው። ባለ ሁለት ረካዎች ላይ ነው የምንቀመጠው፣ ዙህር ላይ አሱር ላይ የመጀመሪያው ረካ ላይ፣ ዙህር አሱር ዒሻ ላይ የመጀመሪያው ተሸሁድ ላይ እንደዚህ ነው የምንቀመጠው በኢፍቲራሽ ቁጥር አርባ አራት አካባቢ ላይ ባለው መሰረት። የመጨረሻው ተሸሁድ ሲሆን እሳ የምናሰላመትበት ከሆነ ጅሙዓ ዒድ ተራዊሕ ሲሆን በሁለት ምናሰላምት ከሆነ በተወሩክ መቀመጥ እንችላለን። እግራችንን ተስርሳና ሾልከው ባለ ሶስትና አራት ሲሆን የመጨረሻው አቀማመጥ የሚሆነው በቁጥር ሀምሳ ሁለት ላይ ባለው መሰረት በኢፍትራሽ ነው። ኢፍትራሽ እዚህ ላይ እንደምታዩት የተለያዩ አቀማመጦች አሉት። ሀምሳ አንድን ማየት ትችላላችሁ። ብዙም የተለመደ አይደለም፣ ግን ሱና ነው፣ ይቻላል። ሀምሳ አራትንም ማየት ትችላላችሁ። ሳምንት ይሄን ታቋም አድርገናል። ብዙ ጊዜ የተለመደው ቁጥር ሀምሳ ሁለቱ ነው ቁጥር ሀምሳ ሁለቱ ነው። ቀለል ያለው ሀምሳ አንድም እንደዚሁ የሚቻል ነው፣ የተለመደ ነው። ነገር ግን በጀማ ስንሰግድ ከጎናችን ያለን ሰው በማያስቸግር መልኩ መሆን አለበት። የአቀማመጥ ሱናን ለመጠበቅ ብለን ሙስሊሞችን አዳ ማድረግ የለብን። የአቋቋም ሱናን ለመጠበቅ ብለን ሙስሊሞችን አዳ ማድረግ ማስቸገር የለብን። በተቻለ ያህል ሙስሊምን አዳ ማድረግ ሐራም ነው። እንዲህ አይነት አቀማመጦች ሱና ናቸው። ለሱና ተብሎ ሐራም አይደፈርም ለሱና ተብሎ ሐራም አይደለም። ሙስሊሞችን ማክበር ዋጅብ፣ ለሱና ተብሎ ዋጅብ አይተው። ያንተ በዚህ መልኩ ኢፍቲራሽ አድርገህ መቀመጥ ወይም ተወሩክ አድርገህ መቀመጥ ከጎንህ ያለውን ሰው የሚያጣብቅ የሚያጨናንቅ ከሆነ ተው። አጅሩ የሚበልጠው ዋጅብ የሆነውን ዒባዳ ማድረጉ የሙእምንን ቀልብ አለመስበሩ ሙእምንን አለመረበሹ ነው። የአቀማመጥ ላይ ባለፈው ሳምንት በቃል ተነግሯል። ቁጥር ሀምሳ አምስት ላይ የምታዩት አቀማመጥ አለ። ቁጥር ሀምሳ ስንት ነው አምስት ላይ ያለ አቀማመጥ፣ ሌላም የሆነ ቦታ ላይ ያየሁታል። አርባ ዘጠኝና ሀምሳ አርባ ዘጠኝና ሀምሳ እንደዚህ የሚቀመጡ አሉ። በተለይ ወጣቶች በተለይ ወጣቶች ልጆች ሁለት እግሮቻቸውን አነባብረዋቸው እነሱ ላይ ይቀመጣሉ። ሀምሳም ላይ ያለው እንደዚሁ የተወገዘ ነው። ሀምሳ አምስትም እንደዚሁ ሁለት እግሮችን አርቆ መቀመጫን ሁለቱንም መቀመጫዎች መሬት ላይ ማድረግ ማለት ነው። ይህ አይገባም። ثم ተሸሁዱ ከላይ በተገለጸው መሰረት የመጨረሻው አቀማመጥ ተቀምጦ ተሸሁድ ከተቀራ በኋላ ዩሰሊሙ ያሰላምታል። ሰጋጅ አን የሚኒሂ ወሺማሊሂ በግራም በቀኝም በኩል በግራም በቀኝም በኩል ወደ ቀኝ የመጀመሪያው ማሰላመት ወይም አንድ ማሰላመት በሁሉም ዕለሞች መሰረት ሩክነ ነው። የሶላት መሰረት ግዴታ ነው። ሐነፊዎች ብቻ እዚህ ላይ ይካልፈዋል። ሶላቱን ከጨረሰ ዝም ብሎ መውጣት ይችላል ብለዋል። ነገር ግን ራጆቹ ትክክለኛው አንዱ ተስሊም ግዴታ ነው የሶላት ሩክን ነው። ሁለተኛውም ግዴታ ነው ብለዋል። ሐንበሊዎች ሩክን ነው ሁሉ ብለዋል። እና ሁለት ተስሊም መኖር አለበት። በተለይ ከማሙም አንጻር ብዙ የሚቸኩሉ ሰዎች ይሄ ላይ ልብ ሊሉ ይገባቸዋል፣ ረጋ ሊሉ ይገባቸዋል። በዚህ መልኩ ከላይ የተብራሩ አቀማመጦች፣ አሰጋገዶች ግዴታ የሚሆኑት አስፈላጊ ነው መሟላት አለበት የሚባለው ጤነኛ ሰው በሚሰግድበት ጊዜ ነው። ታማሚ ዑዝር ያለው ሰው ነቢዩ አለህ ሰላት ወሰላም ዕምራን ብኑ ሑሰይንን ሊጠይቁ ሄደው፣ ታላቅ ሰሓቢ ታሞ እንደ ቡግንጅ አይነት ህመም የሰውነት መቁሰል ገጥሞት አሰጋገዱን በተመለከተ መመሪያ ሰጥተውታል። ነቢ ሰላት ወሰላም ትራስ ላይ የሚሰግዱ ሰዎች አሉ። ትራስ አይቶ ትራሱን አስወግደውበታል። ሰውነቴ ቁስል ስለሆነ ቡግንጅ ስላመመኝ ርኩዕ ስጁድ ስጁድ ማድረግ ስለማልችል ስጁድ ማድረግበት ነው አላቸው። ትራስ ከፍ አድርገው ትራስ ላይ ስጁድ የሚያደርጉ ሰው ብቻ አያስፈልግም። አንድ ነገር ካዘዝኳችሁ የቻላችሁትን ያክል ፈጽሙ፣ አንድ ነገር ከከለከልኳችሁ ሙሉ በሙሉ ተከልከሉ ተብሏልና በትክክል ስጁድ ርኩዕ ማድረግ የቻለ ሰው ያደርጋል። ያልቻለ ሰው ትራስ ደርድረህ ትራሱ ላይ ስገድ አይባልም። አንዳንድ የታመመን ሰው ልንጠይቅ ስንገባ ሶላት ሰዓት ላይ ትራስ ደርድሮ ሲሰግድ ታየዋለ። ልክ ነቢዩ ዕምራን ብን ሑሰይንን ሊጠይቁ ሲሄዱ የገጠማቸው ነገር ትዝ ይልሃል። ለዲን ያላቸውን ፍላጎት ነው የሚያሳየው፣ ለዲን ያላቸውን ጉጉት ነው የሚያሳየው። ግን በመሰለኝ መሆን የለበትም። ሲያመኝ እንዴት ልስገድ መባል አለበት። ሶላቱ አህሊል አዕዛር ራሱን የቻለ ርዕስ ነው፣ ዑድር ያላቸው ሰዎች አሰጋገድ ማለት ነው። ብን ዑሴሚን በዚህ ዙሪያ ራሱን የቻለ ሪሳላ አላቸው። ሌሎችም የፍክህ ክታቦችም ላይ ስለ ሶላት ዳሰው ዳሰው ዳሰው መጨረሻ ላይ አንዳንድ ክታቦች ላይ ሶላቱ አህሊል አዕዛር ብለው ለብቻው አስቀምጠዋል። ዑድር ያለው ሰው ሶላት፣ የመንገደኛ ሶላት፣ የታማሚ ሶላት፣ ነፍሰ ጡር ሶላት ቀዶ ጥገና የተደረገለት ሰው ሶላት፣ ኦፕሬሽን ተደርጎ ተሰርቶለት የዓይን የሞራ ወይም ሌሎችም ሕክምና ተደርገውለት ሰርጀሪ ተሰርቶ ለተወሰነ ጊዜ ስጁድ አታደርግ የሚባል ሰው አለ። ነፍሰ ጡር የሆነች ሴት ከዚህ ያክል ወር በኋላ ስጁድ አታደርግ የሚሏል። እርግጥ ያለው ሰው መታየት አለበት። ማን ነው? ገብረ ገሌ ነው። ለአላህ እንዳሰግድ ፈልጎ ነው። አይ እሱን አሰማ። ገብረ ገሌ የሆነ የእስላም የሶላት ጠላት የሆነ ሰው እንዳሰግድ ስለሚፈልግ ብቻ ሶላት ስለሚጠላ ብቻ እንዳሰግድ ስላለ፣ ይሄ አቡጃህል ነው። ከላ ላ ትጢዕ ወስጅድ አክተሪብ እዚ ስቲቃ መሆን አለበት። ሙስልምን ባይሆን የተወሰኑ ዑለሞች ሶላት ላይ ዒባዳ ላይ እንዲህ አድርግ እንዲህ አታድርግ የሚልህ ሀክም ሙስልም መሆን አለበት። ሙስልም ካልሆነ ሙስልም ያልሆነ ሀክምን መመሪያና ምክር ይዘህ ጾም መፍታት፣ ሶላት አሰጋገድን መለወጥ አትችልም። የጤና ባለሙያው ምን መሆን አለበት? ሙስልም መሆን አለበት። ነገር ግን ሸይኹ መሻይኽና እብን ዑተይሚን ረሕመቱላሂ ዐለይሂ ወገይሩሁም እንዳሉት ታማኝ ከሆነ ለሙያው ታማኝ ከሆነ ሙስልም ባይሆን መቀበል ይቻላል። ንክሩና ሁለት ቢሆኑ መልካም። ስለዚህ ከባድ ውሳኔዎች ላይ ጾምና ሶላት ተሽገሩ የሚሉ አሉ። ሙስልም ዲኑን የሚያውቅ ሐኪም ነው ያለው፣ ደስ ያለ ተቀበል። ከዛ ዑለሞች ጋር ነገር ግን አስተስገዶ ትንካ ያለህ ያለሽ ደግሞ ሌላ እምነት ተከታይ ሆኖ በተለይ በተለይ ስነ ምግባር ችግር ካለበት ለሙያው ታማኝ ካልሆነ እስላም ጠል መሆኑ ከታወቀ አይ አንድ ሁለት ሶስት ሐኪሞችን ጠየቅ። የሱ አይነት እንዲሆኑ ሁሉም ካፈሎች እኮ አንድ አይነት አይደሉም። ለይሱ ሰባ ስለ አይሁዶች ክፋት አላህ ከነገረም በኋላ ምን አለ? እኩል አይደሉ ማለት ከአለል ክታቦች ውስጥም ጢንጣር ትልቅ የተከማቸ ሀብትን አደራ አስቀምጥልኝ ብለህ ብትሰጠው አንድ ሳይጎል የሚመልስልህ አለ። ሙስሊም ካልሆኑ ሰዎች ውስጥ አንድ ብር ብትሰጠው እንኳ ያቺን አንድ ብር ሊመልስልህ የሚያመላልስ ደጅ ያስጠናህ አለ አለ አላህ ተባረከ ተዓላ፣ ወሚንሁም መን ኢን ተእመንሁ ቢዲናሪን ላ የሩድሁ ኢለይከ። አንድ ብር እንኳ ብትሰጠው አደራማ ይመልሳለህ። ቂንጣር፣ ካዝናዎች የሚሞላ ሀብት ብትሰጠው ሳይጎል የሚመልሳለህ ብሏል። ወከዛሊከ አላህ ተባረከ ወተዓላ በዛ ዘመን የነበሩ የክርስትና እምነት ተከታዮችን ከሌሎች እንደሚሻሉ ሲነግረን፣ ለተጀደን አሸደ ናሲ አዳወተን ለለዚነ አመኑ አልየሁድ ወለዚነ ለ አሽረኩ ወለተጀደን አቅረበሁም መወደተን ለ አመኑ አልዚነ ቃሉ ኢና ነሳራ። ከምድር ላይ ካሉ የሰው ልጆች የተለይ ሃይማኖት ከሚከተሉ ውስጥ በጣም እስላምና ሙስልሞችን የሚጠሉ አይሁዳውያንና አጋሪዎች ናቸው፣ ሙሽሪኮች ናቸው። ትንሽ ሙስሊሞችን ለመውደድ የቀረቡት ደግሞ ክርስቲያን ነኝ የሚሉ ሰዎች ኢስላም በሁሉም ቦታ ፍትሐዊነትን አስተምሮናል። ስንወድም በልክ ስንጠላም በልክ ስንነቅፍም በልክ ስንደግፍም በልክ እንዲሆን መክሮናል። ስለዚህ የግድ ሙስሊም ዶክተር ካልሆነ አይባልም። የክርስትና እምነት የሚከተሉ ታማኝ ጥሩ ዶክተሮች አሉ። ለታካሚያቸው ሃይማኖትን፣ ዘርን ከግምቱ ሳያደርጉ ትሑት ሆነው ርኅሩኅ ሆነው ቀርበው ሚያክመዋል። በተቃራሚ ደግሞ አንዳንድ ውስጣቸው የታመመ በሽተኞች ሰዎችን በሰውነታቸው ሳይሆን የምንድን ነው የሙያው ህግ በማይፈቅደው መልኩ እንኳ ሄደው የሚጎዱ አሉ፣ የሚነግዱ አሉ፣ የማያስፈልግ መድኃኒት የሚያዙ አሉ፣ የሚጎዳ መድኃኒት የሚሰጡ አሉ። ሙስልም ስለሆነ ወይም የራሳቸው ብሔር ስላልሆነ ይሄ የመጨረሻ ብልግና ነው፣ ከሰብአዊነትም ያፈነገጠ ነው። ቃል ኪዳን አለ። ህክምና ሙያ ስራ ከመጀመሩ በፊት ሐኪም ሆኖ ከመመረቁ በፊት የሚገባው ቃል አለ። ያን ቃሉን መጠበቅ አለበት። ስለዚህ በዚህ ቃሉ መሰረት የሚሰራ ከሆነ ሙስልም ባይሆን አትጹም ካለ ሌላ ጊዜ ቀባ ይወጣል። ሶላት ስጁድ አታድርጉ ካለ ጭራሽ አትስገዱም ሊሉ ውሃ አትንኩ ልሉ ይችላሉ። የእሱም ብቻ ይዞ እጀጣጥፎ መቀመጥ ሳይሆን ታማኝ ማውቀው ባለሙያ አትስገድ ብሎኛል፣ ውሃ አትንካ አትንኪ ብሎኛል፣ ምን ላድርግ ተብሎ መጠየቅ አለበት። ስለዚህ ነፍሰ ጡር ሴት ውርጃ ሊገጥም ይችላል፣ ጥንሱ ያለ ጊዜው ሊዞር ይችላል ወዘተ ተብሎ ብቻ በተለያዩ ምክንያቶች እንደተለመደው አትስገጂ ከተባለች ወጆላ መስገድ ትችላለች እስክትወልድ ድረስ። ሰርጀሪ የተሰራ ሰው እስከሚፈቀድለት ድረስ ቁጭ ብሎ መስገድ ይችላል። ውሃ ተንካይ የተባለ ሰው ተየሙም አድርጎ መስገድ ይችላል። አሰጋገዱ ላይ ምስሎች መጨረሻ ላይ እንደምታዩት ካልተገደሉ በስተቀር ቆሞ መስገድ የማይችል ሰው መሬት ላይ ቁጭ ብሎ ቢሰግድ ይሻላል። መሬት ሲቀመጡ ደግሞ እንደዚህ አይነት አቀማመጥ ምስሉ የለም። እዚህ የወንበር ብቻ ነው ያዘጋጁት። እዚህ ፊት ለፊት የምታዩ አንድ ሕፃን አምጡ። ለምስ የሆነ ጊዜ ያስረዳ ነው እዚህ ወንበር ላይ ያስቀምጥ ነው። ሕፃን ነበረ። አንድ ሕፃን ቀጠን ያለ ሕፃን አምጡ። ጎበዝ የሆነ ታዛዥ የሆነ ሕፃን አምጡ።

በተመቸ መልኩ መቀመጥ ይቻላል። ወንበር ለመጠቀም ከተገደደስ አንድ ሰው ወንበር ላይ መቀመጥ ይቻላል። ዋናው ነጥብም እዚህ ጋር ነው። ወንበሩ እንዴት ነው መሆን ያለበት? በተሻለ ያክል ወንበር ላይ የሚሰግድ ሰው